ለሁሉም ኦርቶዶክሳዊ የተላለፈ እጅግ ጥብቅ የሆነ መልእክት እጃችን ላይ ደርሷል። ብፁዕ አቡነ ፊሊጶስ ልብ ሰባሪ መልእክታቸውን አድርሰውናል። በርካቶችን እያነጋገሩ ያሉት የኬንያው ፕሬዝዳንት ሩቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን ከግማሽ ሚሊዮን ብር በላይ መስጠታቸው እጅግ አነጋጋሪ ሆኗል። ለምን ይሆን ይህን ሁሉ ገንዘብ ለኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን የሰጡት? አሜሪካውያን ያጋለጡት አንድ ታላቅ ምስጢር የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን በሀያ ሀምሳ ማለትም ከሰላሳ ሁለት አመታት በኋላ በዓለማችን ትልቋና ግዙፋ ታላቅ ቤተ ክርስቲያን ትሆናለች በማለትም በጥናታቸው እንዳረጋገጡ ተሰምቷል። ሰላም ሰላም ውድ ጊዜ ዩቲዩብ ቤተሰቦች እንደምን ሰነበታችሁልን? እንዴት ቆያችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችንም ዛሬም እንደ ወትሮ አዳዲስ መረጃዎችን ይዘን ተመልሰን መጥተናል። ቀዳሚ እያደረግንላችሁ መረጃችን የብፁዕ አቡነ ፊሊጶስን መልእክት ይሆናል። ብፁዕነታቸው እንግዲህ ከሳምንታቶች በፊት የሰማነውን በደቡብ ኢትዮጵያ ክልል አሪዞን ጂንካ ከተማ የተከሰተውን ማርበርግ ቫይረስን አስመልክተው እንግዲህ እጅግ ልብ ሰባሪ የሆነ መልእክትም አድርሰዋል። ከዚህም ባሻገር እንግዲህ የጥንቃቄ መልእክት ጭምር ነው ብፁዕነታቸው ያስተላለፉት። በመልእክታቸው እንግዲህ እኔ እግዚአብሔር ነኝ በማለት በዚ ሰዓት ምዕራፍ 15 ከቁጥር 26 ላይ የተቀመጠውን መጽሐፍ ቅዱሳዊ ቃል አምላካዊ ቃል በማንሳት የጀመሩት ብፁዕነታቸው ብፁዕ አቡነ ፊሊጶስ እንግዲህ ማርበርግ ቫይረስ በደቡብ ኢትዮጵያ ክልል አሪዞን ጅንካ ከተማ ከተከሰተ ጊዜ ጀምሮ ህይወታቸውን ላጡ ወገኖችም የተሰማቸውን ጥልቅ ሐዘንም ጭምር ገልጸዋል። ይህም ሐዘን የሁላችንም ሐዘን ነው በማለትም ተናግረው ተናግረዋል ይህ ወቅትም በበሽታው ህይወታቸውን ካጡ ወገኖቻችን ቤተሰቦችና በቫይረሱ ተይዘው ህክምናቸውን እየተከታተሉ ከሚገኙ ተጎጂዎች ጎን ቆመን በአንድነት ድምፃችንን ወደ ፈጣሪ የምናሰማበት የጭንቅ ጊዜ ነው በማለትም ተናግረዋል ሁላችንም ወደ እግዚአብሔር ብንጮህ ይሰማናል ይፈውሰናል ጤናችንንም ይመልስልናል እንደዚህ አይነት ፈታኝ ክስተቶችም ለምን እንደሚከሰቱ ለ ለምን እንደሚፈጠሩ ባናውቅም እግዚአብሔር ባወቀ። ነገር ግን የእግዚአብሔር የርኅራሄ አምላክ ነውና ነገር ግን እግዚአብሔር የርኅራሄ አምላክ ነውና በዚህ ጊዜ እንደማይለየን እናውቃለን። እኔ ፈዋሽ እግዚአብሔር ነኝ እንዳለው በዘጸአት ምዕራፍ 15 ከቁጥር 26 ላይ የፈውስ እጁ የታመሙትን ወገኖቻችንን ይዳብስልን ያዘኑትንም ያጽናናለን እንዲሁም ደግሞ ያረፉትን እረፍተን ነፍስን ይስጥልን። የዚህ ቫይረስም ስርጭትን በምህረቱ ያቁምልን። በጾምና በጸሎት ከመትጋት ባሻገርም ማንኛውም የጤና ባለሙያዎችና የጤና ስነ ምግባር የሚያዘውን የሚፈቅደውን ሁሉ በማድረግ ለራሳችን እንዲሁም ደግሞ ለቤተሰቦቻችን፣ ለማህበረሰቦቻችን ተገቢውን ጥንቃቄ በማድረግም የድርሻችንን እንወጣ በማለትም አባታዊ መልእክታቸውንም አስተላልፈዋል ብፁዕ አቡነ ፊልጶስ። እንግዲህ የደቡብ ኦሞ አሪዞኖች ሀገረ ስብከት ሊቀ ጳጳስና የቅድስት ስላሴ ዩኒቨርሲቲ ፕሬዚዳንት መሆናቸውን እናውቃለን። ይህንን በሀገረ ስብከታቸውን የተከሰተውን የተፈጠረውን ይህንን የበርካታ ዜጎችን ሕይወት የነጠቀውን ይህን አስጊ ቫይረስ በሽታ በተመለከተ ነው እንግዲህ አባታዊ መልእክታቸውን ልብ ሰባሪ መልእክታቸውን ለሁሉም ኦርቶዶክሳዊ ያደረሱት። ይህ መልእክት እንግዲህ አሁን ባለንበት ጊዜ እጅግ የሚያስፈልገን መልእክት ነው። ሰዎችንም ወደ ፈጣሪ ወደ እግዚአብሔር የምንጮበት ጊዜ እንደሆነ እናውቃለን። እንግዲህ በዚህ ቫይረስ የተጠቁ ዜጎች የሞተ አስክሬን እንኳን ቤተሰቦች ወስደው የማይቀብሩበት እጅግ አስጊና አሳዛኝ የመከራ ጊዜ ነው። ይህንንም ጊዜ እንግዲህ የምንሻገረው በጾም በጸሎት ወደ ፈጣሪ በመጮህ እንደሆነ ነው። እንግዲህ ብፁዕነታቸው ጠቅለል አድርገው ያስተላለፉት መልእክታቸው የሚገልጽልን ሌላኛው መረጃችን ደግሞ በርካቶቻችንን ያስደመመውና ና በርካቶቻችንን ያስደነቀው የኬንያው ፕሬዝዳንት ጉዳይ ወይንም ደግሞ አነጋጋሪ ክስተት ነው። እንግዲህ የኬንያው ፕሬዝዳንት ሩቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከግማሽ ሚሊዮን ብር በላይ መለገሳቸው መስጠታቸው በርካቶችን አነጋግሯል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደሚታወቀው በሀገረ ኬንያ የናይሮቢ እንብርት ላይ አመታትን ያስቆ የተፈጠረ ቤተ ክርስቲያን እንዳላት እናውቃለን። ይህም ቤተ ክርስቲያን እንግዲህ ከኢትዮጵያ በስደት ወደ ኬንያ ለተጓዙ ኦርቶዶክሳውያን ላቀኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች እንደተሰራላቸው ሁላችንም እናውቃለን። ይህም ቤተ ክርስቲያን በርካታ አመታትንም አስቆጥሯል። ታዲያ ሁለተኛውም ቤተ ክርስቲያን እንግዲህ ሰሞኑን ደግሞ ተገንብቶ ለአገልግሎት እንደበቃ ሁላችንም እናውቃለን። ይህም የቅዱስ ጊዮርጊስ ቤተ ክርስቲያን እንግዲህ በሰሜን ኬንያ መርሳቤት ክፍለ ሀገር እንግዲህ ለኢትዮጵያውያን ስደተኞች ተገንብቶ በባለፈው ሳምንት በበርካታ ብፁዓን አባቶች እንዲሁም ደግሞ የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ በሆኑት ብፁዕ አቡነ ማቴዎስ እና በርካታ ብፁዓን አባቶች ተገኝተው ባለፈው ሳምንት ተባርኮ አገልግሎት እንደጀመረ ሁላችንም እናስታውሳለን። ታዲያ ይህንን የተመለከቱት ፕሬዝዳንት ሩቶ የኬንያው ፕሬዝዳንት ይህንን ጉዳይ ዝም ማለት አልወደዱም። ይህንንም ተመልክተው እንግዲህ ፕሬዚዳንት ሩቶና የአካባቢው አስተዳደርም ደስታቸውን ገልጸው ለቤተክርስቲያኒቷ ከኢትዮጵያውያን ባለፈው በአካባቢው ለሚኖሩ ኬንያውያን ወደ እግዚአብሔር ቤት መሰብሰቢያ እንደሚሆን በመተማመንም ለቤተክርስቲያኗ የገንዘብ ድጋፍም አድርገዋል። ደስታቸውንም በግማሽ ሚሊዮን ብር ገልጸዋል። ታዲያ ፕሬዚዳንቱና የአካባቢው አስተዳደርም ያሰባሰቡትን ግማሽ ሚሊዮን ሽሊንግ ወይንም ደግሞ በአሁኑ ምንዛሬ ከግማሽ ሚሊዮን ብር በላይ ለናይሮቢ መድኃኔ ዓለም ቤተ ክርስቲያንም አስረክበዋል። ይህ ጉዳይም በርካቶችን አነጋግሯል። ለበርካታ በሀገራችን ለሚገኙ ባለስልጣናት እንዲሁም ደግሞ ፕሬዚዳንት፣ ጠቅላይ ሚኒስትር ጭምር ትልቅ ትምህርት የሚሰጥ ትልቅ ጉዳይም ነው እያሉም ይገኛሉ። እንግዲህ ለቅድስት ቤተ ክርስቲያን ምን ያህል ትኩረት መስጠት እንዳለብንም ያስገነዘበ ጉዳይ ነውም እየተባለለት ይገኛል። ይህንንም መረጃ እንግዲህ ያደረሰን አቡ ቀለመሲስ ሚዲያ ነው። ሌላኛው መረጃችን ደግሞ ሀገረ አሜሪካ በርካቶችን ያስደመመ አንድ መረጃ አንድ ሪፖርት አሳውቃለች። በ2050 ማለትም ከሰላሳ ሁለት አመታት በኋላ የኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያን ይቺ ጠፋች ተብላ የሚሰጋላት ቅድስት ቤተ ክርስቲያናችን የአለማችን ግዙፍ ኦርቶዶክሳዊት ቤተ ክርስቲያን እንደምትሆንም አሳውቋል። መቀመጫውን በሀገረ አሜሪካን ያደረገው ሜትዲስት ቸርች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንግዲህ በ25 ዓመተ ምህረት በአለም ትልቋ ኦርቶዶክሳዊት ቤተ ክርስቲያን እንደምትሆን በጥናት ሪፖርትም አሳውቋል። ማለትም በእኛ ከሰላሳ ሁለት አመታት በኋላ በፈረ ጆቹ ደግሞ ከአምስት አመታት በኋላ ነው። እንግዲህ ይህንን ጉዳይ ይህንን ጉዳይ የምንሰማው የምናውቀው። ሪፖርቱ እንደገለጸውም ከሆነ እንግዲህ በተለይ የኢትዮጵያ ኦርቶዶክስ ተዋዶ ቅድስ ቤተ ክርስቲያን ማደግ ለወንጌላውያን አብያተ ክርስቲያናት ትልቅ እድል እንደሆነም በጥናቱ መስክራል ወይንም ደግሞ አመላክተዋል። እነዚህ ጥናቱን ያደረጉት አካላትም እንግዲህ በከፊል የጥናቱ ሪፖርት ወደ አማርኛ ተርጉሞ ቀርቦም ነበር። አንድ በሜቶዲስት የቤተ ክርስቲያን ስርዓት ውስጥ የሚኒስተርነት ማስረጃ ያለው እንግዲህ የነገረ መለኮት ምሁርም ይህንን መረጃ እንዳወጣውም ተገልጿል። ይህ ምሁርም ሲገልጽ ይህንን ጉዳይ አንድ የስነ መለኮት የነገረ መለኮት ምሁር እንደመሆን መጠን እንግዲህ የትምህርት ትኩረቴን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቤተ ክርስቲያን ላይ ማድረግ ፈልግ ያለው ወይንም ቤተ ክርስቲያን የደበዘዘችና ጥቂቶችም እንደሚሉት ደግሞ ትርጉም የለሽ ብለው በመጥራታቸው እጅግ ተገርም ያለው ይህች ቤተ ክርስቲያን እጅግ ድንቅ ቤተ ክርስቲያን ናት። ነገር ግን ይህቺ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እጅግ ተቃራኒ በሆነ መልኩ ከመደብዘዝ በጣም የራቀች አስደናቂ ቤተ ክርስቲያን ናት በማለትም መስክሯል። እንግዲህ በቁጥር እንግዲህ በቁጥርም ሲቀመጥ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዛሬ ላይ ላይ እንግዲህ በዛሬ በአሁን ባለንበት ጊዜ ብቻ ወደ 55 ሚሊዮን የሚጠጉ የተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ክርስቲያኖች እንዳሉ ይታወቃል። በመላው ዓለም ያሉ የዲያስፖራ ማህበረሰቦች ሲደመሩ ደግሞ ምናልባትም ይህ ቁጥር ከ60 ሚሊዮን በላይ ሊሆን ይችላል። የአሃዝም የቤተ ክርስቲያኒቷን ታላቅነትንም ያሳያልም ተብሏል። ታዲያ ለምሳሌ እንኳን ይህ አሃዝ ወይም ደግሞ ይህ ቁጥር በአሜሪካን ካሉትና በሌሎች ሀገር ካሉት በምእመናን ቁጥራቸው ከፍ ያሉ ናቸው ከተባሉት አብያተ ክርስቲያናት ጋርም ሲነጻጸር እጅግ ከፍ ያለና በእጥፍም የጎላ እንደሆነ ታውቋል። የአንግሊካን ቤተ ክርስቲያን ወይንም ደግሞ በእንግሊዝ በምትገኘው ቤተ ክርስቲያንም ይህ ቁጥር እንግዲህ በእጥፍም የሚበልጥ ሆኖም ተገኝቷል። ከደቡብ ባፕቲስት ጉባኤ በአራት እጥፍም እንደምትበልጥ ታውቋል። ከዩናይትድ ሜቶዲስት ቤተክርስቲያን ክርስቲያንም በአምስት እጥፍም ይልቃል። ይህ ቁጥር እንግዲህ ወደፊትም በሀያ ሀምሳ በተቀመጠው ግምትም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሩሲያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንንም በማለፍ በዓለም ትልቋ ኦርቶዶክሳዊት ቤተ ክርስቲያን በዓለም ትልቋ ኦርቶዶክሳዊት ቤተ ክርስቲያን እንደምትሆንም በጥናቱ ሪፖርትም አሳውቀዋል። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን ማደግም ለወንጌላውያኑ ትልቅ እድልም ነው ተብሎለታል። እንግዲህ ከአምስተኛው ክፍለ ዘመን መጀመሪያ በፊት እንግዲህ መላው የኢትዮጵያ መጽሐፍ ቅዱስ ከግሪክ ወደ ግዕዝ ቋንቋ ከተተረጎመበት ጊዜ አንስቶ የራሷን ለየት ያለ ስነ መለኮታዊ ወይም ቴዎሎጂ በሀገሯ ቋንቋ አዳብራ የምትሰጥ ብቸኛ ቤተ ክርስቲያን ታላቅ ቤተ ክርስቲያን እንደሆነች ሁላችንም እናውቃለን። ታዲያ አፍሪካ አሁን ከሌሎች ሀገሮች ሁሉ የበለጠ ብዙ ክርስቲያኖችም ስላሏት የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያንም ታሪክም ቢሆን ከጥንት ጀምሮ ሀገር በቀል የሆነእና በተመሳሳይ ጊዜም በኒቅያ ሃይማኖት ወይንም ደግሞ 318 ርቱአነ ሃይማኖት በመባል የሚታወቀውንና 318 ሊቃውንት የደነገጉትን ያ ያስቀመጡትን ስርዓት ተከትላ የምትሄድ የጸና ልዩ የክርስትና እምነት መገለጫ መሆኗንም ሁላችንም እናውቃለን። ከማወቅም ባለፈ በርካቶች የሌላ ቤተ እምነት ተከታዮች እንኳን ሳይቀሩ የሚመሰክሩለት ትልቅ ክስተት እንደሆነም ሁላችንም እንረዳለን። ይሁንና ይቺ ታላቅ ድንቅ ቤተ ክርስቲያናችን ግን በአሁኑ ሰዓት በብዙ ተግዳሮቶች እየተፈተነች እንዳለች ሁላችንም ማወቅ ግድ ይለናል። ምክንያቱም ደግሞ አሁን ያለንበት ጊዜ ለቅዱስ ቤተ ክርስቲያናችን እጅግ አስኪና ቤተ ክርስቲያን በብዙ አቅጣጫ በብዙ ተግዳሮቶች እንድትፈተን እያደረጋት ያለ ጊዜ መሆኑን ከመሲዮም ጊዜ በላይ ሁላችንም ዓይናችንን ልባችንን ጆሯችንን ወደ ቤተ ክርስቲያን ማድረግ የሚገባን ጊዜ መሆኑን የሚያሳብቁ ክስተቶችም እየተፈጠሩ እናያለን። እንግዲህ ለቅዱስ ቤተ ክርስቲያናችን ተግዳሮቶች ናቸው ከሚባሉት ጉዳዮች መካከል እንግዲህ የምዕራባውያኑ ተጽዕኖ አንዱና ዋነኛው ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የወደፊት እድል ከሚገዳደሩት ዋና ዋና ነገሮች አንዱ የሆነው እንግዲህ የምዕራባውያን ተጽዕኖ የትምህርትና የአስተዳደር ዘዴዎች እንድትቀበል የሚደረገውም ጫና በአሁኑ ሰዓት ለቅዱስ ቤተክርስቲያናችን ትልቅ ተግዳሮት ሆኖም ትልቅ ተግዳሮት ሆኖም ተቀምጧል። ይህ እንደ ሀገር በቀል ቅኝ ግዛትም ተሆ እንደ ሀገር በቀል ቅኝ ግዛትም ተደርጎ ሊወሰድም የሚችል ትልቅ ም ጉዳይ ነው። ከዚህም ከፍ ሲል ደግሞ በሀገራችን ኢትዮጵያ እየተከሰቱ ያሉ አንዳንድ ክስተቶች፣ ግጭቶች ደግሞ ለኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያን እጅግ ትልቅ የሆነ ተግዳሮትም ተደርጎ ይወሰዳል። ከሰሞኑ ከሳምንታቶች በፊት የተመለከትነው በአርሲ የተካሄደውም ጭፍጨፋ ቢሆን ይህ ለቅድስት ቤተ ክርስቲያናችን ትልቅ ፈተና ነው። በተለይም ደግሞ በትግራይ በሰሜኑ የሚደረጉ ጦርነቶች ለቅድስት ቤተ ቤተ ክርስቲያን እጅግ ትልቅ ስጋት ከመሆንም ባሻገር ምእመናኑ ቁጥር የምእመናን ቁጥርም እንዲቀንስ የሚያደርግም ጉዳይ ሆኖ አግኝተነዋል። ከዚህም በላይ እንግዲህ አሳዛኝና አስቸኳይ ጉዳይም በሰሜን ኢትዮጵያ በትግራይ ክልል ያለው ግጭት አሁን እየተካሄደ ያለው ግጭትና ወደፊትም አሳሳቢ በሆነ ደረጃ ግጭቶች ይቀጥላሉ ተብለው መነገራቸውም ለኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያን ትልቅ ተግዳሮትም ሆኖ ይቀርባል ተጠቅሷል። ከሀያ ሀያ ጀምሮ ማለትም ከአምስት አመታት ጀምሮ የተካሄደው ይህ ግጭት እንግዲህ ከአንድ ሚሊዮን የሚበልጡ ዜጎች እንደተገደሉበትም ተረጋግጧል። ይህም በዩክሬንና በሩሲያ መካከል ከተደረገው ሞት ጋር እንግዲህ የሚመጣጠንም ሆኖ ተገኝቷል። በአንድ ሀገር ብቻ ያውም በአንድ ክልል በሰሜኑ ያውም በአንድ ክልል ብቻ ይህን ያህል ቁጥር ያላቸው ዜጎች መገደላቸው መሞታቸው ከዚህም ውስጥ ደግሞ ምን ያህሉ ኦርቶዶክሳዊያን ሊሆኑ እንደሚችሉ ሁላችንም ማሰብና ማወቅ ይገባናል። ታዲያ ይህ ጉዳይ እንዲህ እያለ ነው። እንግዲህ አሜሪካውያን ባወጡት ሪፖርትና ባሰሙን መረጃ መሰረት በ2050 ከ32 አመታት በኋላ የኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያን በዓለማችን ግዙፏና ትልቋ ቤተ ክርስቲያን ትሆናለች ተብሎ ግምት የተቀመጠላት። እናንተ በዚህ ጉዳይ ላይ ምን ትላላችሁ? በ2050 የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዓለማችን ግዙፋ ቤተ ክርስቲያን ትሆን ይሆን? መልእክታችሁን፣ አስተያየታችሁን በመልእክት መስጫ ሳጥናችን ላይ አስፍሩልን። በሌላ መረጃ በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።